አሰላሙ ዓለይኩም ወረህመቱላሂ ወበረካቱ። ውድና የተከበራቸው ኢትዮ ቤተሰቦች እንደምናችሁ ደህና ናችሁ ወይ? እኔ ሰላም ነኝ። ሁላችሁንም ሰላም ብያለሁ፣ ለውድ ሀገሬ ብያላችሁ። በተለይ የጠበቃችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ዛሬ ይዤላችሁ የመጣሁት ኡሙ አማረተኑ ሰይበት ቢንት ካእባ ረገላዋ የህይወት ታሪክ ነው ማለት ነው። ከሺህ ወንዶች በላይ የሆነችው ሙጃሄድ ኡሙ አማራ ነሲበት ቢንት ካእብ አል አንሷሪ ረዲየላሁ ዐንሃ ከኸዝረጅ ጎሳ ስትሆን እጅግ በርካታ ዘመቻዎችን ከነብዩ ሰለላሁ ዐለይሂ ወሰለም ጋር ተመሳተፍ ከሌሎች ሰሃቦች ትለያለች። በአስራ ሶስት ዓመት ሂጅራ ነበር ይህችን ዓለም ተጠቅማበት ወደ አኼራ ሂደችው ሙ ኡሙ አማረተ ኑሰይበት ቢንት ካዕባ እብኑ አምር፣ እብኑ አዋፍ፣ እብኑ ሙዝል፣ እብኑ አምር፣ ይብኑ ገነም፣ ይብኑ ማዘን፣ ይብኑ ነጃር ጎሳዎች የስርብ ቀቢላ ከኢስላም በፊት ይኖሩባት የነበረችው በኒ ኸዝርጅ ጎሳ ሲሆን በዝርዝር ስናስቀመጠው የነቢዩ ሰለላሁ አለይሂ ወሰለም ሐያት የነበሩት የአቡደላ ሙጦሊብ የእናቱ ወንድሞች ጎሳ በኒ ነጃር ውስጥ ነበር ያደገችው። አባቷ ከአባ ኢብን አምር ኢብን አዋፍ ሙስሊሞች የሆኑ ይሞቱ ወይም አይሞቱ። እንዲሁ እናቱ አልራባም ቢንት አብደላህ ቢን ሐቢብ ቢን አ ከብዱ ሓረስ ቢን ገደብ ቢን ጃሽም ከዝርጅ ጎሳ የሆነችው ስልማ ትሙት አትሙት ውዝግብ አለበት። ከክፍል የታሪክ ጸሓፊዎች እናቶች መሰለማ ከዘም አልፎ በእሁድ ዘመቻ ላይ መሳተፏን እንዲሁም ልጇን ኑሰይበትን በጦርነት በቆሰለች ጊዜ ማስተማማን ጨምሮ ያረጋግጣል። ስለዚህ እናቷ ሙስሊም ነበረች የሚለው መረጃ የተሻለ ነው። ለኡሙ አመራህ አብድላህ የተባለው ወንድም ሲኖራት ይህ ወንድማ በዛ ጭንቀት ወቅት እስላምን ተቀብሎ በሁሉም ዘመቻዎች ከነብዩ ስለ ላ ስለም ጎን ሆኖ ከተሳተፈ ለሶሃቦች አንዱ ነው። በሰላሳ ዓመተ ሂጅራ በዑስማን ኢብን አፋን ሮዶለዋን ዘመን ሞተ። የኪታቡ ጠበቃ ባለቤት የሆነው ሙሐመድ ኢብኑ ሰኢድ እንደሚለው ከሆነ የውመልሁራ የተቃጠለ ጥቁር ድንጋይ በመባል በሚታወቀው ቀን ነው የተገደለው ብለዋል። ሁለተኛ ወንድማቸው ደግሞ አብድራህማን ይባል። ቡኻ አለቃሻ ከሆኑት ሰሃቦች ውስጥ አንዱ ነበር። የተቡክ ዘመቻ የሚሳተፍበት ሰንን ቁሳለ ነበራቸው። ከዘመቻው መሳተፉን ባለመቻሉ ነበር እያለቀሰ የተመለሰ ቁርአን። እንዲህም በማለት ክስተቱን ይተርካል። በእነዚያ ልትጨናነቅ

ጎሳ የሆነችውን ዘይድ ኢብኑ አሊ አሲምን አገቡ። ዘንድ በበድር እና በኡሁድ ዘመቻ እንዲሁም በበይተል ቃባ ላይ ከነብዩ ጋር ተሳትፈዋል። ነገር ግን ስለ ሞቱ ሁኔታ የታሪክ መጽሐፎች አያውሱም።

ሰኮት የተላከውን መልእክት ባደረሰ ጊዜ ሙሳይላማ በመቆጣ ሀቢብ በእኔ ነቢይነት መስክር ሲለው እንቢ በማለት ሰውነቱን በቁርጥ እሳት ውስጥ በመጣል ገደለው። ሀቢብ በዚህ ሁኔታ ሸሂድ ሆነ። ሌላ አብድላህ የተባለው ልጅ

የው መልሐረትል የተቃጠለ ድንጋይ ቀን በ63 ዓመታቸው ተገደሉ ተገድለው ሞተዋል ራዲየላሁ አንህ ከዘይድ ሞት በኋላ ኡሙ አማራ ጉዘይ ኢብኑ አሙር አልአን ሳሪያን አገባች ጉዘይፍ በአቀባ ቃል ኪዳን እና በእሁድ ዘመቻ ተዳትፈው የሶሬይ ቃ ኢብኑን አምር ወንድም ነው። ከጉዘይብ ደግሞ የተባለው ልጅ ወልዳለች። ደምረተም ከፈረሶች ጋር በተደረገው ዘመቻ አልጀብሰር ሰር በተባለ ቦታ ሸሂድ ሆኖ ሙቷል። እንዲህም እሙ አመረህ ተሚም የተባለው ሌላ ልጁን ወልዳለች። ነገር ግን ከዘይት ይህንን ዘይደ የወለደችው የታሪክ ምሁራን ዘንድ ልዩነት አለው። ስለ ዘሐር እና ቤተሰቦቿ ሁኔታ በከፈለ የዘረዘርኩት በኋላ ወደ ታሪክ በቀጥታ እንገባለሁ። ኡሙ አምርሕን የሰራውና ዋሪዎች በመጀመሪያ ወደ እስላም በመግባት በቀዳሚነት ከሚስ ከሚጠቀሱ ሰዎች አንዷ ነች። በአይተነል አቀባ በመባል የምትጠራውን ቃል ኪዳን ከነብዩ ስለ ላ ሰለም ጋር ካደረገችው ሁለት ሴቶች ውስጥ አንዷ ነበረች። ነብዩ ስለ ላ ሰለም ወደ መዲና በተሰደዱ ጊዜ አማራ ቃላቸው ከጠበቁ ይህንን ኢስላም ታማኝነት ጥርት አድርገው ካሰፋፉ ሰዎች መካከል ነበረች። ኡሙ አማራህ በእሁድ ዘመቻ ከባለቤቷ ጉዘይፍ ኢብኑ አምር እና ከሁለት ልጆቿ ጋር በመሆን ስማቸውን በማጣጣፍ እና የቆሰሉትን በማከም ተሳትፋለች። ነገር ግን በዚህ ዘመቻ ድል ወደ ሙሽሪኮች በዞረች ጊዜ ነቢዩ ስለላሰነ በመጠበቅ ስትን ስትል እሷና ባሏ እንዲሁም ልጆቿ በማስቀጠል ሰይፉ ይዛ በጀግንነት ተወግታለች በጦርና በቀስት አስራ ሶስት ቦታ ተመትታ ቆስላለች ነቢዩ ስላላሰን በተግባራቸው በደሰት በጀነት አላህ አበሽራቸው እንዲቀሰቅሷቸው ድዋ አደረጉላቸው ነቢዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን በንጋት መጀመሪያ ላይ ቁረሾችን በአኩር ዘመቻ ለመጋገጥ ክተትን እንዲ ገቡ በጠሯቸው ጊዜ ኡሙ አማረ በዘመቻው ለመሳተፍ እጅግ ከመጓጓቷ ይተን ከመጓጓቷ ለመውጣት ፈልጋ ነበር። ነገር ግን በደረሰባት ከፍተኛ ጉዳት በዘመቻው ለመሳተፍ አልቻለችም። ሙስሊሞች ከዘመቻ እንዴት ተመለሱ። ነብዩ ወንድሟን አብደላህ ብኑ ከዓብ በእሁድ ዘመቻ የደረሰባት አደጋ እንዴት እንደሆነች ልከው ነበረ። በመልካም ሁኔታ ላይ እንዴ እንዳለች ከህመሟ ማገገሟን በሰሙ ጊዜ ነብዩ ስለዚህ በጣም ተደሰቱ።

ለኡምራ ወደ መካ እየመጡ መሆናቸው ለቁረይሾች እንዲነግሯት መካ ላኳቸው። ከዛም ኡስማን በጣም ቆየ። የዛኒ የዛኒ የኡስማን ደግሞ ለመቀበል ነቢዩ ከሰሃቦች ጋር በአይ ተረድዋን የተባለውን ቃል ኪዳን ተገባቡ። የዛኔ ኡሙ አምራ ከመሓ ያቸው ነበረች። የአላህ ይህንን ቃል ኪዳን በቁርአን እንዴት ይተረከዋል? ከእምናችሁ በዛፉት ስር ቃል ኪዳን በሚገቡበት ጊዜ አላህ በእርግጥ ወዲህም በልቦቻቸው ውስጥ ያለውን አውቀው በእነሱ ላይ እርጋታን ወረዴ ቅርብ የሆነ መልእክት መነዳቸው። አልፈትሐ 7 ነብዩ ስላ ስለም ለዚች ቃል ኬዲያን እንዲህ በማለት ተናገሩ፣ ከዛ ፊቱ ስር ቃል ኬዲያን የተጋባ አንድም ሰው እሳት አይገባም። አልባኒ ሳሒብ ብለውታል። ኡስማን ሮዲዮላን ከመካ ከተመለሱ በኋላ ነብዩ ስላ ስለም ከመካ ሰዎች ጋር የሁዴይቢያ ሩቅ ተብሎ የሚጠራውን ርቅ ባደረጉ ጊዜ ኡሙ አማረ በወቅቱ ነበረች። በሁለተኛው ዓመት ነቢዩ የኡምራ ቀደብ ባወጡት ጊዜ ከነቢዩ ጋር ኡሙ አማረ ኡምራ አድርጋ ነበር መካከት መካ ከተከፈተና ሙስሊሞች ከተቆጠሯቸው በኋላ ሀዋዚኖች ሙስሊሞች ለመዋጋት መዘጋጀታቸው ነብዩ ሰሙ። በፍትሁ መካ በተሳተፉ ሙሉ ሰራዊት ሊጋደሏቸው ነብዩ ወሰኑ። የነብዩ ሰለላሁ ዐለይሂ ወሰለም ሶሀባ አስር ሺህ ነበረ።